አሰላሙ ዓለይኩም ራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? እንዴት ዋላችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል አለሚን ሁሉም ሰላም ነው። ዛሬ ደግሞ ውሌን በተወሰነ መልኩ ትንሽ ይዤላችሁ መጥቻለሁ። ይሄ ደግሞ ሐኪም ቤት የምታውት ማሻአላህ ተባረክ ረህማን እኛ አለንበት ሰፈር ያለ ሐኪም ቤት ነው ማለት ነው። ሐኪም ጋር በጣም ነው ደስ የሚለው የፈራሁኝ እንጂ ለመቀረጽ። ማሻአላህ ተባረክ ረህማን እኔ እንደዚህ ፀዳ ያለ ሐኪም ቤት ያለ አይመስለኝም ነበር እዚያ አካባቢ እና ማሻአላ ነው ደስ ይላል። ከተማውም አይደለም ዳር ነው ማለት ነው። እና ማሻአላ ነው ጎብኙልኝ። እና እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ጀዛኩም ላሁ ኸይራን፣ ሼር፣ ላይክ፣ ሰብስክራይብ አርጉኝ ወደቼ። እያያችሁኝ ቪዲዮዬን የትናንትናው ቪዲዮውን አላያችሁትም? እያያችሁልኝ ቪዲዮ ስለቅ ማለት ነው። ጀዛኩምላሁ ኸይራን እና የዛሬ ውሎዬ ቀንጀብ ቀንጀብ ባረግ ይዤላችሁ መጥቻለሁ። ይሄ ማውጫው ነው፣ ሐኪም ቤቱ ይሄ ደግሞ ኳስ ሜዳው ነው። ኳስ ሜዳው ላይ ስደርስ አቆምኩኝ ማለት ነው ውጪ ስወጣ። እና ዛሬ በዚህ መልኩ እንጀሬን ጧት በጧት ነው እንጀራ ጋገርኩት። ዛሬ እንጀሬን በዚህ መልኩ ጋግሬ ጨረስኩኝ። ያው ሮብ ሮብን እንደምታውቁት ገበያ ነው። በጧት እንጀራን ጋግሬ ገበያ ሄድኩኝ። ከዛ ተገቢያ ነጣ ደግሞ ወደ ወጥ ስራ ልጅ ቤት አጽዳርታልኝ ነበረ እና እኔ ወደ ወጥ ስራ ገባሁኝ። ከዛ ጎመኔን አጣጠብኩኝ። ይሄ ቆስጣ ነው። ይሄኛው ደግሞ ጎመን ነው። ይሄ ቆስጣ፣ ይሄኛው ደግሞ ጎመን ሮጌ ጎመን ይባላል። ይሄ እና እኔ ጎመን ቅጠላ ቅጠል ሀቂ በጣም ነው የምወደው እንደነገርኳችሁ ተስጋ አትክልት በጣም እወዳለሁኝ። በዚህ መልኩ ፈጨሁት። ይህ መፍጫ መቼ ማሻል ገላግሌ ነው። ከዛ እዚ ጋ ሽንኩርት ሽንኩርቴና በሰልኩ በዚህ መልኩ ቡንኝ እስተሆነ ላይ ድረስ። ከዛ ድንችን እዚጋ በስሱ ነው የከተፍኩት፣ እንዲበስልልኝ ማለት ነው። ጎመኑ ቶሎ ብዙ መብሰል ስለማይፈልግ ትንሽ ነው ጎመኑ ጠበስ ጠበስ ማረገው። ድንሽቱን መጀመሪያ ማብሰል አለብኝ ከሽንኩርቱ ጋር ከዛ በዚህ መልኩ ድንችን ብስል ታረኮ ታረኮ በኋላ ጎመኔን እንጨምራለን ማለት ነው። ይሄ እናንተን ደግሞ አሰራር ኮሜንት ላይ አሳውቁኝ። እኔ በዚህ መልኩ ጎመኔን እየሰራሁ ነው ማለት ከአንደኛችን ከአንዱ አንዱ እንትን አንዱ ቅጠል ጎመን እዚ ጋር ቀርታ ላይ ያልተፈጨች ከአንዱ አንዱ አሰራሩ ይለያያል። እና እናንተን ደግሞ እንደማሳውቁ ኮሜንት ላይ እና እኔ በዚህ መልኩ ጎመኔን እየሰራ ሆይ ነው አበቃው። አሁን ላይ ቃሪያና ነጭ ሽንኩርቴን ጨምሬ አወጣዋለሁኝ ማለት ነው። እናንተ ደግሞ እናንተን አሰራር ኮሜንት ላይ አሳውቁኝላችሁ አለ ውዶቼ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። አሁንም አይውል ቪዲዮን ሻር፣ ላይክ፣ ሰብስክራይብ አርጉልኝ። እንትኑን ደግሞ ዋጋ ሰዓት ናገሪ ለምን ለቀቅሹ ብላችሁኛል። ያው ምክንያቱም ልጅቷ ስለሌለች ዋጋውን ያላወቁት ንግማሽ ናቀል የግማሽን ናላወቁት ስትለይ ትንሽ የተወሰኑ ናቸው እና በሌላ ቀን ልጅቷ ስትኖር አሳውቃቸዋለሁ ዋጋውን ማለት ነው። እንግዳ መጣብኝና በዚህ መልኩ ያው ታይታሰው የታሰው ያልታሰቡ እንግዳዎች መጡ። ዘመዶች ሊያዩኝ ሹሮ ነበር የሰራሁት እና ሰላጣ፣ ያው ጎመን አሳይታቸዋለሁ ሰርቼ ከዛ ሳይሩ ዚቁ ነው የሚበላው። ይሄንን አቀረብኳቸው። ወንዶች ነበሩ ደግሞ ማለት ነው እና እዚህ ኮሽ ክችኔ ላይ አቅርቤ ነው ወሰኩት መጅልስ በዚህ መልኩ ውሏችን ዛሬ ይህንን ይመስላል። ሰራራሁኝና ለነሱ ሰጠኋቸው። ከዛ ጥንቅሽ ዘውል ይመጡ ጀዛቸውን አላ ይክፈለው። ሀቂቃ ዘመድ በየት የሚኖር ሀቂቃ እና አሸት አላመረንም። አልሐምዱሊላ በአስር ዓመቴ ይኸው ጥንቅሽ እሸት አለፈልኝ ዘንድሮ ሮ ላችኋለሁኝ እና እናንተም በሰላመታችሁ እንደዚህ የሀገራችሁን እሸት እና ጥንቅሽ የምትበሉ አላ ያርጋችሁ። ምሻል የምን ጊዜ መኝቴ ነው፣ በጣም ነው የሚጣፍጠው። ጥንቁሽ ደሞ ማሻላ ተባረከ፣ ረህማን እና ዛንዜራውን ደግሞ እንትን አስቀምጥላችኋለሁ ፎቶ። ጻፉና እናንተ ዛንዜራ ብላችሁ ስጥፉ፣ ይወርድላችኋል። እና ታላነሳው ነበረ እኔ በገዛው ሰዓት ማለት ነው። እቺኛውን ይሄንኛውን ዝም ብዬ ቀንጭብ ያረኩትን ልኬላችኋለሁ እንደነገርኳችሁ ላስቆርጠው ወስጀዋለሁ፣ ማለት ነው። ሰፊ ቤት ሲስተካከል በደንብ ደግሞ አሳያችኋለሁ። ከንዘርፉ ታንድ ፊት ተንዘርፎብኛል እና በደንብ ትስተካከል። ኢንሻአላህ ፎቶ እንትን ቪዲዮ ቀርጬ ልክላችኋለሁኝ። አሁንም ደግሞ እንትን ላይ አስቀምጥላችኋለሁ። ፎቶ ሺኤን ላይ ያገኘ